መጽሐፍ ቅዱስ የያዛችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 51 ላይ ቁጥር 14 ላይ አንድ ቃል አለ። ዛሬ በምን አቅጣጫ፣ በምን መንገድ የኔ ነገር ይለቀቃል፣ እንዴት ይለቀቃል፣ ማን ያስለቀቃል፣ ተለቆ ወዴት ይሄዳል እያላችሁ እየተነጋገራችሁ የመጣችሁ? እመኑኝ ከየትኛውም አካል ያልጠበቃችሁትን በረከት እግዚአብሔር ይለቃል። አሜን! ኢየሱስ ለዘላለም ጌታ ነው። አሜን! እስቲ ከጎናችሁ ያለውን ሰው ምርኮኛው ይለቀቃል በሉ። ማገለግላችሁ ሐሳብ ይሄ ነው። ምርኮኛው ይለቀቃል በሉ። ምን ይላል? ምርኮኛው ፈጥኖ ይፈታል። ነገራችሁ ዛሬ ፈጥኖ ይፈታል። ከዛስ አንደኛ አይሞትም፣ ሁለተኛ ወደ ጉርጓድ አይወርድም፣ ሶስተኛ እንጀራም አይጎልበትም። አጠገባችሁ ያለውን ሰው እንጀራም አይጎልበትም በ አይሰማኝም። ቀና ብላችሁ ስሙኝ። ይሄ ክፍል ከማንበባችሁ በፊት ምዕራፍ እዚሁ ክፍል ላይ ቁጥር ዘጠኝን ከፍ ብላችሁ ስታነቡ ነቢዩ ኢሳያስ አንድ ጩኸት ይጮኋል። ምን እያለ ነው ሚጮኸው? የእግዚአብሔር ክንድ ሆይ ተነስ፣ ተነስ ኃይልን ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደ እንደሠራ

ረሃቡን የቆረትክ አለ ዘንደውን የወጋ ይላ፣ አንተ አይደለህም? የእግዚአብሔር ክንድ ሆይ ምንበል፣ ተነስ ተነስ። የእግዚአብሔር ክንድ ለምድራችን ለኢትዮጵያ ያስፈልጋል። የእግዚአብሔር ክንድ ለትዳራችን ያስፈልጋል። የእግዚአብሔር ክንድ ለቤታችን፣ ለምንሰራው ቢዝነስ፣ ለምናገለግለው አገልግሎት የእግዚአብሔር ክንድ ያስፈልገናል። የእግዚአብሔር እጅ ስፔሻሊ ኢትዮጵያ ለተባለች ምድር ለሰሜን ለደቡብ ለምስራቅ ለምዕራብ ለአራቱ ማዕዘን የእግዚአብሔር ክንድ ብቻ ነው አሁን ኢትዮጵያ ካለችበት ነገር ነፃ ሊያወጣት የሚችል እውነት ውሸት ይሄ ነቢይ የት ውስጥ ሆኖ ነው ስጮ የምትሰሙት በባቢሎን በምርኮ ቤት ውስጥ በግዞት ቤት ውስጥ የግዞት እንጀራና የመከራውን ውሃ እየጠጣ ችላለችዋ ሉዓላቢነቷ ለተደፈረ እንደዚሁም ደግሞ መቅደሷ ለፈረሰች በጠላት እጅ ወርቃላለች። እስራኤል እየቃተተ እየማለደ ትመለከታላች? በፊት ለአባቶቻችን ረሀብ የቆረጠላቸው ነው። ጠላት መጥቶ ሲዋጋቸው ዘንዶን ምን ያደረገለች የወጋላችሁ የእግዚአብሔር ክንዶይ፣ ምን በል ተነሳ፣ ተነስ። ምድር ላይ ካለው ልዩነታችን ያንተ ምንድነው? አለ ኢሳይያስ። እጅ ነው ክንድ ነው አለ። ወገኖቼ፣ ከትላንት ይልቅ ካለፉት ጊዜያት ይልቅ አሁን የእግዚአብሔር ክንድ ያስፈልገናል። አጠገባችሁ ያለውን ሰው የእግዚአብሔር እጅ ያስፈልጋል በሉት። እውነት ውሸት? እመኑኝ፣ ዛሬ የእግዚአብሔር ክንድ ሲነሳ፣ ሶስት ነገሮች ይሆናል። አንደኛ ረሃብ ይቆረጣል። ሁለተኛ ዘንዶ ይወጋል አንድ ሰው ዘንዶ ይወጋል ይበለ። ከጎናችሁ ያለውን ሰው ነገርህ ዛሬ ይፈታል በሉት። ነገርህ ዛሬ ይለቀቃል በሉት። አስራ ሰባት ሰዎች ከተለቀቀ ነገር ጋር የምትገናኙበት ቀን ዛሬ ነው። እጃችሁ ከፍ አርጉና፣ አሜን በለኝ እስኪ። ከነገሬ ጋር እገናኛለሁ በል ቪዛችን የሚለቀቅበት በራችን የሚለቀቅበት በረከታችን የሚለቀቅበት እየደወልንላቸው ዝም ያሉን እየደወልንላቸው ስልክ ያላዩልን እየፈለግናቸው የጠፉልን በዚህ ሳምንት ከኛ ጋር የሚቆም መልአክ እየነዳቸው ያመጣል። እጅሽ ከፋሪና አሜን። እዚህ ተለቀዋል። በላይ ወፈል የኢሳይያስ ረሃብ የነቢዩን ረሃብ ምንድን ነው ካላችሁ የእስራኤል ሕዝብ ነጻ መውጣት። ከጎናችሁ ያለውን ሰው ዛሬ ቤተሰባችን ነጻ ይወጣል በሉት። ድገሙና ዛሬ ቤተሰባችን ነጻ ይወጣል በሉት። አይወጣም። እግራችን ከዚህ ቤት ሳይንቀሳቀስ የሆነ ነገራችን ይለቀቅ በጌታ። እጅሽ ከፍ እያረግሽ፣ አሜን። ሪሲቭ አርግ፣ ሪሲቭ አርግ። የእግዚአብሔር ክንዶይ ወይ ምን በላ? ለታየ ተነሳ ኃይልን ምን በል ልበስ የእግዚአብሔር እጅ ሲነሳ ሟርተኛ ይወጋ። የእግዚአብሔር እጅ ሲነሳ የተዘጋ ይከፈታል። የእግዚአብሔር እጅ ሲነሳ የሞተ ይነሳል። የእግዚአብሔር እጅ ሲነሳ የተዘጋ ነገር ይከፈታል። ግዴላችም፣ እሺ፣ አሜን በል። ይህን ጭወት ከጮኸ በኋላ ቁጥር 14 ላይ እንዲህ ብሎ ተናገረ። ምርኮኛው ፈጥኖ ይፈታል። እሺ፣ ከጎናችሁ ያለው ሰው እዩት። እሺ፣ የኔ ነገር ዛሬ ፈጥኖ ይለቀቃል ማለት ነው። ድገሙና በሉስ። ያለ ይሄ ዓለም በክፉ እንደተያዘ እናውቃለን ይላል መጽሐፍ ቅዱስ። የዚህ ዓለም ገዢ ደግሞ ማን ይባላል? ዳቢሎስ ይባላል። ዓለምን በክፉ የገዛት ማን ነው? ዳቢሎስ። ብዙዎቻችን በዳቢሎስ ሲስተም ውስጥ ነው ሙቪ የምናደርገው። የብርሃን ልጆችን ብንሆን እኛ ለማን ታልፋ በተሰጠችባት ምድር ውስጥ ነው የምንኖረው። ለዳቢሎስ ታልፋ በተሰጠች ምድር ውስጥ ነው ምንኖ አንዳንዱ ትዳሩ ተይዟል፣ አንዳንዱ አገልግሎቱ ተይዟል፣ አንዳንዱ ጤናው ተይዟል፣ አንዳንዱ ራእዩ ተይዟል፣ አንዳንዱ ዴስቲኒው ተይዟል፣ አንዳንዱ ቤተሰቡ ተይዟል። የብዙዎቻችን ከብዙ ከተለያየ ሰፈር እንደመጣን የተለያየ ነገር ህይወታችን ውስጥ ጋኔል ይዞታል። ዋና ዋና ነገር የተያዘበታል። አንዳንዱ የስራ በሩ፣ አንዳንዱ የውጪ በሩ፣ አንዳንዱ በቃ መውለድ እየፈለገ የመውለድ የበረከቱ በር ሰይጣን ይዞ ያስለቅሰዋል። ለዚህ ሁሉ መድኃኒት ማነው ካልከኝ ኢየሱስ ይባላል። አጠገባችሁ ያለውን ሰው ዛሬ ነገር ይለቀቃል በል ማርቆስ ምዕራፍ አምስት ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ ወደ ጌርጌኖስ የሚባል ከተማ ተሻግሮ ሲመጣ ያ ለጌል መንፈስ ያለበት ሰው ውስጡ ያለው መንፈስ ትዝላቸዋል። አንተ ቅዱስ የእግዚአብሔር ልጅ ሆይ ልታሰቃየኝ መጣን ጊዜው ሳይደርስ አለ። እየሰማችሁ ነው። ጊዜው ሳይደርስ ይህንን ሰው ከእናት ከአባት ከቤተሰብ ከዘመድ አዝማድ ለይቶት መቃብር ውስጥ ነው ይዞት ምን ያደረገው ያስቀመጠው ሰው መቃብር ውስጥ እንዴት ያድራል ከሙታን ጋር ይህ ሰው ግን ከሙታን ጋር ያድር ነበር እጁ በሰንሰለት እግሩ በብረት ተይዞ ነበር ይላል የሚገርም ነገር ተስፋ የሚያስቆርጥ ህይወት ነው ይሄ ሰው የኖረ ነበር በገል ደግሞ ሰውነቱ ምን ያደረግ ነበር ይቧጭር ነበር ይላል እየወጣ ይጮህ ነበር ይላል ሦስተኛው ደግሞ የሚገርማችሁ የህዝቡን መንገድ ዘግቶ ነበር ይላል እሱ ባለበት ሰው አያልፍም ነበር ይላል ካሞን እዚህ ቤት ውስጥ ዋና መንገዳችሁን የዘጋ ዋና ነገራችሁን የያዘ አባትሽ ላይ አያትሽ ላይ ቅድማ አያት ላይ የተቀመጠ የቃልቻ መንፈስ ዛሬ ይመታል። እጅ ከፍ አርጊና ይመታል በለኝ እስቲ ከኔ ጋር ይለቃል በለኝ። አንድ ደቂቃ ተቀመጡ። ውላ እሳት አራባሽ አኖሶኮ አንድ ነገር ልንገርሽ፣ ከእግርሽ ጥፍር እስከ ራስ ጸጉርሽ ሁሉ ነገርሽ ዛሬ ይለቀቃል። ነገርህን አጠገብ ያለውን ሰው ገፋ አድርግና ይለቀቃል በለው። እመነኝ፣ እዚህ ቁም ብለን ቤታችን የሆነ ነገር ይለቀቃል። ከጎንሽ ከጎንሽ ያለቻው ነካ አድርግና የሆነ ነገር ይለቀቃል በለው። አጠገባችሁ ያለውን ሰው እዩት እስኪ፣ ዛሬ ማታ በሉት። ሶስት ትላልቅ ነገር ይሆናሉ። ይወት ላይ ሶስት ትላልቅ ነገር ይሆናል። የተያዘ ነገር ተሰርዟል ነው። እሺ ሶስት ነገር ቶሎ ልናገር። አንደኛው ምርኮኛው ፈጥኖ ምን ይላል? ይፈታል። እሺ አጠገባቸው ያለውን ሰው ፈጥኖ ይፈታል ማለት ፈጥኖ ይፈታል። ትዳሬ ይፈታል። ጤናዬ ይፈታል። ቢዝነሴ ይፈታል። ቤተሰቤ ይፈታል። ነገሬን የያዘው ዛሬ ይመታል በሉ። ከዛስ አይሞትም ይላል። ደስ የሚለኝ ቃል ከጎናችሁ ያለውን ሰው የኔ ነገር አይሞትም በሉ። ሳይፈታ የኔ ነገር እስኪ አጠገባችሁ ያለውን ሰው ሳይሞት የኔ ነገር አይፈታም በል አይደል ያለው ፈጥኖ ይፈታል። አይሞትም ማለት አይሞትም ሚስ እንደ ታሰረ ነገር አይሞትም ማለት ነው። ልክኔ ነገር እ ሳይፈታ ይው አንድ ሰይጣን አስሮ ያች ሉቃስ 13 ላይ ያለችው ቆልፏት አስሯት ነው። ሄደው የሷ ሴት አጋንንት ጮህ አይደለም የሚወጣው እጅ ሲጭንባት ከድካምና ከታሰረችበት መንፈስ ኢየሱስ ምን አደረጋት? ነጻ ወጣት ይላል። አንዳንዶቻችሁን በበሽታ በስኳር በኤችአይቪ በካንሰር በሆነ በሆነ በሽታ አስሯቸዋል። እውነቴ ነው የምላችሁ። ዛሬ የታሰራችሁ ሰዎች እመኑኝ፣ እንደ ታሰራችሁ ወደ ጉድጓድ አትወርዱም። አንድ ሰው አልወርድም ይበል። ምን አይልም? ምን ያለው ታይሻ? አይሞትም ወደ ጉድጓድም አይወርድም። የሆነ ሰው የሆነ ነገር ይለቀቃል። እሺ ብድግ በሉና ሁለት ሰው እየጨበጣችሁ በዚህ አስራ አምስት ቀን ነገር ይለቀቃል በሉ። ፋይናንስሽ ይለቀቃል። ጤንነትሽ ይለቀቃል። ወው ሼላ ፋናማ ተንቢ ባትሲ የእግዚአብሔር ሰው ተናገርስ ያጠገብላለህ ሰው በዚህ 15 ቀን የሚያስፈልግሽ አስቤዛ የሚያስፈልግሽ ባጀት የሚያስፈልግሽ አ የሚያስፈልግሽ ነገር እማዬ አሜ በይና ውሰጅሲ የሆነ ነገር ይለቀቃል። ውሰዳም በልና፣ ጌታ ምስክሬ ይሁን፣ ያው ቅድም ብያቸዋል። ወይ በስልክ ወይ በአካል ወይ ስከቤት የሆነ መልአክ ዛሬ ይሰድልሃል ጌታ፣ የሆነ መልአክ ይሰድልሃል። እስኪ አንድ ሰው ጮኸ አሜን ይበል። እስኪ ወደፊት ተራመዱና ተለቀቀ በለ። ወው ሼላቫ ውቱቹቹ ሙራባ ያመነ ሰው ጮሆ አሜን ይበል። ታገመት እሺ፣ አጠገባችሁ ያለውን ቀጣይ። እዚህ ቤት በምስክርነት ትመለሻለሽ፣ በቴስቲሞኒ ትመለሻለሽ። አረ አንድ ሰው አሜን ይበል። እጃችሁ ከፍ አድርጉና የኔ ነገር ተለቀዋል በለ። ወደ ጉድጓድ አይወርድ ምን ማለት ነው? እንጀራ የማይጎልበት እንጀራ የሚበላ ነገር ሚ በቃ ኦሬዲ ገብቶ ምን ይሆናል እያለ ያለው ቦታው ሙሉ ይሆናል። ምንድነው ዛሬ እንዲለቀቅላችሁ የምትፈልጉት እማ ምንድ ነው? ሴጣን ዛሬ ከሰው በታች አርጎ አንደር ከርስ የበታች አርጓችሁ ህይወታችሁን ያመሰቃቀለ እመኑን፣ እግዚአብሔር አንቺን ብቻ አይደለም፣ እኔም ብቻ አይደለም ዘር ማንዘራችን ያስለቀቃል። ስስቂ ደስ ላይለው ይችላል። ሲያምርብሽ ደስ ላይለው ይችላል። ወደድሽም ጠላሽም ከእግርሽ ጥፍር እስከ ራስ ጸጉርሽ፣ ዛሬ ነገርሽ ይለቀቃል። ሲያጠገባችሁ ያለውን ሰው ይለቀቃል። በሉ ቅድም ያነበብኩላችሁ ክፍል ዘጠና ስድስት እግዚአብሔር በባሪያ በሙሴ የተናገረ ነው። በጸናች እጅ ምን ያደረጋቸዋል? ይለቃቸዋል። በበረታች ክንዴ ምን ያደረጋቸዋል? ይለቃቸዋል ይሰዳቸዋል። አያችሁ ፈረውን አራት መቶ ዓመት እስራኤልን ባህሪ አድርጎ የገዛ ስፒሪት። አንዳንዱ ከእድሜ እኩል የታሰረ ሰዋል ስራው የታሰራል፣ ትዳሩ የታሰራል፣ ጤናው የታሰራል ያልወጣበት ያልወረደበት አይነት መፍትሄ ፍለጋ ያልተንከራተተበት ያልገባበት ያልቆፈረው ጉድጓድ የሌለ ብዙ ሰዎች አላችሁ፣ እዚህ ውስጥ እመኑ፣ ወደዳችሁም ጠላችሁ። ፋይናንሳችሁ፣ ቢዝነሳችሁ የታሰረ ዛሬ እንጸልያለ ነገራችሁ ይለቀቃል። እኔ ላይ ካለው አንዱ ቅባት የማስለቀቅ ቅባት። ወንድም አለም የው ስማኝ፣ ብር ሊፈታ የማይችለው ችግር፣ ሀብት ሊፈታ የማይችለው ጉዳይ ባለስልጣናት ሊፈቱት የማይችሉት ያንተ ጉዳይ፣ ወፋፍራም ዘመዶች ወፋፍራም ወዳጆች ሊፈቱት ያልቻሉት ያንተ ችግር ዛሬ በአንድ ስም ይፈታል። እስቲ እሱን ስም ጥራልኝ። ኢየሱስ በለኝ! ድገምና ኢየሱስ በለኝ! እርግጠኛ ነኝ ዛሬ በስውር የታሰረ በአደባባይ ይፈታል። ከሞን እስቲ የኔ ነገር ይፈታል በለይ። በጠላት የተያዘ ይፈታል በለይ። እግርሽ ከስቤ ሳይወጣ ያንቺና የኔ ፋይናንስ፣ ያንቺና የኔ ጉዳይ፣ ያንተና የኔ የበር ጌታ ኢየሱስ ምስክሬ፣ ዛሬ ይፈታል። እስቲ እጃችሁ ከፍ አድርጉና ይፈታል፣ ተለቋል። ለሶስት ሰው ሰፈር ቀይራችሁ ቦታ ቀይራችሁ፣ ያንተ ነገር በዚህ ሳምንት ተለቋል። ያንተ ነገር በዚህ ሳምንት ተፈቷል። መልካም ዜና ትሰማለ። ጨብጠው ጨብጩ። ራፋሳ ቱምባ የሆነ ሰው ራዩ ሲፈታ፣ የሆነ ሰው ብሌሲንጉ ሲፈታ፣ የሆነ ሰው በሩ ሲፈታ፣ የሆነ ሰው ዴስቲኒው ሲፈታ፣ መንታ በረከት ይዞ ሲመጣ፣ በዚህኛው በኩል ቤት ይዞ ሲመጣ፣ በዚህኛው በኩል መኪና ይዞ ሲመጣ በፊት ለፊቱ መንታ ልጆች ይዞ ሲመጣ፣ አንተ ሰው የሃገር እውነት እመለሳለ። እጃችሁ ከፍ አድርግና አሜን። ጌታ ኢየሱስ ምስክሬ ነው ምላች እድሜ ሙሉ የበላ ዘመንህን የበላ ደምህን የጠጣ ደንግባትሽን የበላ እግዚአብሔር በእውነት በሟርት ያሰራችሁ በቤተሰብ ምርግማን ታሰራችሁ፣ ዛሬ በአደባባይ ትፈታላችሁ። ኢየሱስ ይውጣ ተውት አሉት። አላዛርን አትንኩት ፍቱት ይሄዳ አለ። ነገራችሁ ዛሬ ይፈታል። መፈታት ብቻ አይደለም መሄድ ይጀምራል። መሄድ ብቻ አይደለም ላይነካ ማስታወቅ ውሰድ ሜፐልና ትሱ ሽንሙ ቱሩሙ ሰማያ ልተንቢ ተቀበለኛ ሜፐልና ጌታ እንደዚህ ይለኛል ጌታ እንደዚህ ይለኛል። ከተማ ሙሉ ያወራው ከተማ ሙሉ የተንኮሻኮሸው ያ የአንቺ ጉዳይ በእውነት እልሻለሁ፣ ለምስጋና ይፈታል። የሆነ ሰው በዚህ ሳምንት ምስጋና በቤቱ ያደርጋል። ድንኳን በቤት ላይ ይጣላል። ጌታ ቤት ገዛልኝ። ጌታ በሬ ይከፈተ። ጌታ እንደ ጂሰስ ጂሱስ ጃማካ ሶማያ ሩቱን ቱጁናማ አቱላ ባሳካ እዚህ ከኔ ጋር ወደ ቀኝ ወደ ግራ የኔ ነገር ይፈታል። የኔ ህይወት ይፈታል። ዛሬ ጸልይላለው ዘር ማን ዘር ወዳሎጣ ከፍታ ትወጣት አለ ጌታ። እንደዚህ ይላል በሉት፣ አትንኩት፣ ይሂድ ፍቱት፣ አትንኩት፣ ይሂድ ፍቱት። ጌታ እንደዚህ ነው የሚላችሁ ዛሬ የእናንተ ነገር በአደባባይ ተፈቷል። ፋይናንስሽ ተፈቷል። ትዳርሽ ተፈቷል። ቤተሰብሽ ተፈቷል። ጤናሽ ተፈቷል። የአንቺ ነገር ተፈቷል። የመስፍኔ ነገር ተፈቷል። ደስ አንድ ሱ አሜን ይበለ። ስሜት አይደለም፣ ትንቢት ነው ምነግር። እግራቹ ዛሬ ሲፈታ ያለ ይኸው። አንዳንድ ሰው መሄድ እየፈለገ መሻገር እየፈለገ መግባት እየፈለገ። ወደ ቦታ መድረስ እየፈለገ በማያቆ ኃይል ታስሯል። በማያቆ ሰንሰለት ታስሯል። እመነኝ ዛሬ እውቅና ባለውም ባለሎ የታሰራችሁ ሰዎች ትፈታላችሁ። ልናገር ልጸሊ ልጸሊላችሁ ትቀበላላችሁ። በዚህ ሚያዚያ ወር ፋሲካ ምስጋና ይወዛወዛል። በቤታችን ውስጥ የሆነ ነገር ይሆናል። ያመነ ሰው ካለ ጮሆ አሜን ይበለ አንድ ሰው ጮሆ አሜን ይበለ አንድ ሰው ጮሆ አሜን ይበለ የጽዮን ምርኮ በተመለሰ ጊዜ እጅግ ደስተኞች ሆንን ተብሎ እንደ ተጻፈ። ቅድም እያለቀሽ ነው እዚህ ቤት የመጣሽው። ቅድም ደብሮሽ ነበር የመጣኸው እዚህ ቤት። አሁን እንደዚህ ይላል። ሲመለሱ ግን ነዷቸውን ተሸክሞ ደስ እያላቸው ጌታ ምስክሬ የሆነ ሰው በአደባባይ ነገሩን እግዚአብሔር ይሰራል። አንድ ሰ ጮ አሜን ፎሌ ልንገራችሁ፣ ወይ በቀን ይሁን ወይ በሌሊት ይሁን ዛሬ ማታ ላይፋችሁስ ምልክት ታያላችሁ። ከጎናችሁ ያለው ሰው ምልክት ታያለ በሉት ዮሐንስ ወንጌል 11 ላይ የሚገርም ነገር፣ ኢየሱስ ከአራት ቀን በኋላ መጣ። ማርታ መጣና ወዳጅን የት አኖራቸዋል? እሱ መቃብር ጥሻ ሰፈር ነው። እኔ ይሸታል አለችው። እኔ ትንሣኤና ሕይወት ነኝ አላት። አለዓዛር ከተማ ሙሉ ተሰብስቦ ስሙን እየጠራ የኔ አለዓዛር የኔ ደግ፣ የኔ ቸር፣ የኔ ሩሩ እያለ ደረቱን እየደቃ ስሙን እየጠራ ከተማ ሙሉ እየጮኸ ነው የቀበረው። አልዓዛር ከተማ ሙሉ የጮኸን ጩኸት አልሰማም፣ አልሰማም የከተማውን ድምፅ አልሰማም። አንዱ ኢየሱስ ብቻ መጣና ሲጠራው፣ አንዱ ኢየሱስ ሲጠራው፣ አልዓዛር፣ አልዓዛር፣ ናውጣ፣ ናውጣ አለው። አቤት፣ አቤት፣ አቤት፣ አቤት፣ አቤት። በዚህ ሳምንት የሆነ ሰው ሲጠራ ይሰማሃለሁ። ነገሩ ከመቃብር ሰፈር ሲጠራ ያለው አራንድ ሰው አሜን ይበለይ ከተማ ሙሉ እንዴት ባለፈው ነግሬያችን? ከተማ ሙሉ ጠርቶት አልሰማም። ኢየሱስ እንዲህ አለ፣ ከጠራ በኋላ ፍቱት። ታዘዋል ብሏል። እመኑ። እዚህ ግቤ የገባችሁ ሁሉ የሚቀጥለው ሳምንት ለምስጋና